የ1970ዎቹ ፈርጥ የሆነው ተወዳጁ አያሌው መስፍን ባለቤት ወይዘሮ ሄለን አስፋው ህልፈት አሳዛኝ። ሰላም ጤና ይስጥልኝ፣ ውድ ኢትዮጵያውያን፣ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪያስ ኒውስ። ይህ ሌላኛው ቻናሌ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ የሆኑ በዚሁ ቻናል የምተላለፉት ወቅታዊና ታማኒ መረጃ ስለሆኑ ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ከዚሁ ቻናል ወቅታዊና ታማኒ መረጃዎች ወዳሁኑ ስለቀቁ ለማግኘት ሰብስክራይብ ስታደርጉ ደወል መለከቷን ወይም ናቲፊኬሽን ቤሏን ክፍት ያደርጉ ያን ሲያደርጉ ወዳሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼርና ኮመንት በማድረግ ላልሰሙት እንዳርስ ያድርጉ። እስከ መጨረሻው እንድታደምቶኝ በትህትና ጠይቃለሁ። የኢትዮጵያ ሙዚቃ ከጥንት ከጀምሮ ገና በቅጂ ለህዝብ ስቀርብ ያኔ የመጀመሪያዎቹ አካባቢ በማለትም ያው ኢትዮጵያ ትንሽ አፍሪካም ስለሆነች በአውሮፓ ትንሽ ቆይት ብልም በጣም ኢትዮጵያ ላይ ቅጂ የተጀመረው በ1970ዎቹ ነው። ያኔ እንግዲህ ቴክኖሎጂ ተብሎም የመጀመሪያ ቅጂዎቹ ስልሳዎቹ እና ሰብዎቹ አካባቢ እንደሆኑ ጨምርም ነው። በብዛት ወደ ህዝብ ወደ አድማጭ ጆሮች በጣም ባረጁ በአሁኑ ሰዓትም ለማግኘት አዳጋች የሆኑት ዘፈኖች እንደሆኑ ጨምርም ነው። ያኔ እንግዲህ በብዛት በአሁኑ ትውልድ ብዙም ባያውቃቸውም የ19ጠኙ ሰባዎቹ ፈርጥ እንደሆኑ ጀምረም ነው። ድምፃዊ አያለው መስፍን የ19 ሰባዎቹ ፈርጥ እንደሆነ ጀምረም ነው። በሰዓቱ የነበሩት አሁን እድሜያቸው ገፋ ያሉት በህይወት ያሉት ኢትዮጵያኖች በደንብ ያውቋቸዋል እሳቸውን እሳቸው እንግዲህ ስራዎችን ከሰሩ በኋላ ከባህር ማዶ በማቅናት ህይወታቸውን መጀመራቸውም የወጡት መረጃዎች ያሳያሉ። ታዲያስ የቴዳራ አጋዣቸውን በማስመልከት ወይም የቴዳራ አጋራቸውን በማስመልከት ህልፈትን በማስመልከት በርካቶችን ያሳዘነ ክስተትም ነው የተፈጠረው። በቅርቡም በዓላትን ሲያከብሩ ነበረ። አብሮ እንግዲህ የእሳቸው ባለቤት ወይዘሮ ሄለን አስፋው ከዚህ ዓለም ድካም ማረፋቸው ተሰምቷል። እንግዲህ በአሜሪካ በምድር አሜሪካ በርካታ ቁጥር ያላቸው ኢትዮጵያኖች የሚገኙባት የዓለማችን ስፍራ ነች። ወይም ውጭ ሀገር ከባህር ማዶ ካሉት ሀገራት መካከል ምክንያቱም በዲቪ በተለያዩ ምክንያት ኢትዮጵያኖች በብዛት የሚኖሩበት ስፍራ ነው። ያን በማስመልከትም ቀብር ስነስርዓታቸውን በማስመልከትም አጠቃላይ በቅርቡ እንደሚፈጸም የወጡት መረጃዎች ያሳያሉ። ቀብር ስነስርዓታቸው መቼ ነው የምፈጸመው? ጥሪ የቀረበላቸው ኢትዮጵያኖች አሉ በብዛት ምክንያቱም አብዛኞቹ አርቲስቶች ያው እንደ ቤተሰብ ነው የምታዩት። እኚህ ደግሞ አንጋፋና እንቁ አርቲስት ናቸው። በብዛት ማለትም ነው። አንዳንድ እንግዲህ በሰባዎቹ ቤት የተሰሩት ዘፈኖች እንደ አዲስ ሪሚክስ ተደርጎም ለአድማ ጆሮ ሲቀርቡም ይስተዋላል። በከፍተኛ ሁኔታም ተወዳጅነት ሲያገኙም ነው። ሰባዎቹ ቤት እንግዲህ ያኔ ቴክኖሎጂ ባልረቀቀበት ሰዓት ላይ ቅንብር በሌለበት ሰዓት ላይ ነው እሳቸው ስጫውቱ እንደነበረ ጭምርም ነው። ምክንያቱም ኢፌክቶች የሉም። ስቱዲዮም ያኔ አይል ነው። ሙዚቃ መሳሪያም ያኔ አይልንም ነው እንግዲህ በሬዲዮ ደረጃ ነው በሰዓቱም አንዳንዴ ደግሞ የድሮ ቲቪ ያለች ከፊል ሬዲዮ ያላት ማለትም ነው። በዛም ነው የምደመጠው በቴሌቪዥን መስኮቶች፣ እንግዲህ በብዛት ማለትም ነው። በደርግ ጊዜ ደግሞ በጣም ታዋቂነትና ተወዳጅነት ያተረፉ እንደሆኑ ጭምርም ነው። ስራዎቻቸው በሚዲያም በተለያዩ ስተላለፍ እንደነበረ ጭምርም፣ ለረጅም ዓመታት በስደት ህይወት ላይ እንደቆዩ ጭምርም ነው። እኚህ የዚህ አርቲስት ባለቤት እንግዲህ በሰው ሀገር ቀብር ስነስርዓታቸውን በማስመልከት ክብር በተሞላ መልኩ ሽኝት እንድደረግላቸውም ነው። ለበርካታ ኢትዮጵያኖችም የቀረቡ ያሉት አብዛኛው ኢትዮጵያኖች ደግሞ በብዛት እዛው የሚኖሩበት ጥሪ እንደቀረበላቸውም ነው። ማጽናናት የሚፈልጉት ኢትዮጵያኖች እስከ ሰኞ ድረስ መጥቶ ማጽናናት እንደሚችሉ ጭምርም ነው። ታይሞችንም አደስት በማድረግም ያወጡት መግለጫዎችም የሚያሳዩት እንግዲህ አሜሪካ ያሉት ትውልደ ኢትዮጵያኖች በዚህ በዚህ እንግዲህ ቁጥር አንድም በበጎ ስራዎችም የታወቁ እንደሆኑ ጭምርም ነው። ቀብር ስነስርዓትን በማስመልከት እርም በማውጣት ዙሪያ እንግዲህ እሳቸው በሰው ሀገር ነው። አሜሪካ ደግሞ እንደምታወቀው በብዛት ሰው ቢዚ የሚሆንበትም ነው በራሱ ስራ የሚወጠርበት በጣም ጊዜ ወርቅ ከሆኑት ሀገራት መካከል አንዱ አሜሪካ ነች። እንግዲህ አጠቃላይ ደርሶ እኚህን ታዋቂ ና አንጋፋ አርቲስትን ማጽናናት እንዳለባቸውም ነው ለኢትዮጵያኖችም ጥሪ የቀረበው አጠቃላይ ያም በማስመልከትም ነው። በጣም የሚወዷት ባለቤታቸው በጣም በሚያሳዝን ሁኔታ በህትና በመታመምም ህይወታቸው ማለፍም በማስመልከትም ነው የወጡት መረጃዎችን በማስመልከት ለእናንተ ይዘንላችሁ እያመጣ ነው። የሰብአዎቹ ፈርጥ ብዙዎች ያላወቋቸው እሳቸው አቶ አያሌው መስፍን ወይም አርቲስቱ አያሌው መስፍን ብዙ አሻራን በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ያሳረፉ በዜማም ይሁን በተለያዩ ነገሮች ብቃታቸውን በሳቱ ያስመሰከሩ እንደሆኑ ጨምረም ነው አብዛኞቹ እንግዲህ አንዴ በአንድ ወቅት አርት ሞቅ ካረጉ በኋላ የመጥፋት ነገር ይታይባቸዋል። እንደዛውም ደግሞ እሳቸውም በምድረ አሜሪካ በስደት ለረጅም ዓመታት እንደቆዩ ጭምርም ነው። ዘመን ተሻጋሪ ስራዎችንም እንደሰሩ ጭምርም በዛም የተነሳም ነው በርካቶቹ ስለ ባለቤታቸው ህልፈትን በማስመልከት ሀዘናቸውንም እየገለጹ ያሉት። ክብራትና ክብራን እንግዲህ አጠቃላይ ያንን በማስመልከትም ነው ለእናንተ የዝንላችሁ የመጣ ነው። በባህር ማዶ ህልፈትን ቀብር ስነ ስርዓትን በማስመልከት ምክንያቱም መልካምነት ለራስ እንደሆነና ከጎናቸው መሆን እንዳለባቸውም በዋናነት በኢትዮጵያ አባሎች ወይም ትውል ኢትዮጵያኖች እዛ በብዛት የሚኖሩትም ጥሪ እንዳቀረቡ ጭምርም ነው። መጥቶ እርማቸውን እንዲያውጡም ነው። እሳቸው እንግዲህ በጣም የሚወዷት ባለቤታቸውን እንዳጡ የደረሱን መረጃዎችን በማስመልከትም ነው አጠቃላይ ለእናንተ ይዤላችሁ የመጣሁት ማለትም ነው። በባህር ማዶ በርካታ ቁጥር ያላቸው አርቲስቶችም ህይወታቸውን እንደሚመሩ ይታወቃል። ከዛ መካከል ደግሞ እንደሚታወቀው ቁጥር አንዷ አሜሪካ እንደሆነች ጭምርም ነው። ያን በማስመልከትም ዋናነት የወጡት መረጃዎች ምንድን ነው? የተሰማው መረጃን በማስመልከት የአርቲስት አያሌው መስፍን ባለቤት ህልፈትን በማስመልከት ወይዘሮ ሄለን አስፋው በቅርቡ ቀብር ስነ ስርዓታቸው እንደሚፈጸምም ነው። እስከ ሰኞ በርካታ ኢትዮጵያኖች በመገኘትም እንዲያጽናኑ ና አብረው ሀዘንን እንዲጋሩ በማለትም ነው ጥሪ የቀረበላቸውን በማስመልከት የወጡት መረጃዎች እስካሁን ድረስ የደረሱን መረጃዎችን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። እንግዲህ ከሚዲያችን መጽናናትን እንመኛለን ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ለመላው አድናቂ ኢትዮጵያውያን በሙሉ መጽናናትን እንደምንመኝ ነው። እስካሁን ድረስ እንግዲህ አብሬያችሁ የቆየሁት ሚኪ ነኝ ከሚኪያስ ኒውስ። ይህ ቻናል ወቅታዊና ታማኝ እንዲሁም ሚዛናዊ መረጃ ልዩና ሊደመጡ የሚገቡት መረጃዎችን ለእናንተ በዚሁ ቻናል እናቀርባለን። ሊደመጡ ወሳኝ ወሳኝ የሆኑት መረጃዎች በዋናነት በዚሁ ቻናል ይተላለፋሉ። ስለዚህ አዲስ የሆናችሁት ካላችሁ ሰብስክራይብ ማድረግ በፍጹም እንዳይረሳ። ጥሩም የገቡትም ደግሞ ሰብስክራይብ እያደረጋችሁ ስለምታበረታቱኝ በታላቅ አክብሮት ምስጋናይን ለእናንተ አቀርብላችኋለሁ። ምክንያቱም እየታዩ ያሉት ጥሩ ሼርም እያደረጋችሁ ልኝ እንደሆነ ጀምርም ነው እዚህ ጋር ለእኔም የምታዩት መረጃዎችን በማበረታታት ከጎኔ ስለሆናችሁ ከልብ ለማመስገንም በዚሁ አጋጣሚ እወዳለሁ ማለት ነው። አዲስ የሆናችሁት ደግሞ በፍጹም ሰብስክራይብ ማድረግ እንዳይረሳ ብዙ መረጃዎችን በዚሁ ቻናል ጀማሪ ስለሆነን ማበረታታቱን በፍጹም እንዳይረሳ የኛው ሌላ ቻናል ስለሆነ ሰብስክራይብ በማድረግ ማበረታታቱን፣ ከዛም ደግሞ ወቅታዊና ታማኝ መረጃ ሊደመጡ የሚገቡትን መረጃዎች ስለሆኑ በዚሁ ቻናል ጠቃሚ ጠቃሚ የሆኑት ቻናሎች ስለሆኑ መረጃዎችን ሰብስክራይብ በማድረግ መከታተል ያለባቸው ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግም የአርቲስቱ ባለቤት ህልፈትንና መች ኢትዮጵያኖች ደርሶ ማጽናናት እንዳለባቸው የወጡትን መረጃዎች በማስመልከትም እንድታጋሩን በትህትና እጠይቃለሁ። ለሰዓታት ያሉኝ መረጃዎች ይንመስላሉ። በወቅታዊና ጫጭን መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።